ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ደምን ቆይታችኋል እያልኩኝ ሰላምታችን በያላችሁበት ይድረስልን። ቀዳሚ ዜናችን በበርካቶች ዘንድ ተወዳጅ የሆነ ታዋቂው ድምፃዊ አስጌ ደንደሾ ሊከሰስ መሆኑ ተሰምቷል። ታዋቂው ድምፃዊ የሚከሰው አካል ማን ነው? በምንስ ወንጀል ተጠርጥሮ ነው የሚለውን መረጃ ይዘናል። ዝርዝሩን ታደምጡታላችሁ። በሌላ በኩል ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ከፍተኛ የሆነ የአየር ድብደባ ከመፈጸሟ ጋር በተያያዘ የፓኪስታን መንግስት ኃይል በተሞላበት ቁጣ ህንድ ያለምንም ምክንያት ነው ይህንን ያደረገችው፣ እንወራረዳለን የፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ሲሉ ቆፍጠን ያለ ንግግርም ተናግረዋል። በዜና ዝርዝራችንም ህንድ ፓኪስታን ላይ ምን አይነት ከባድ ጥቃት አደረሰች? በምን ምክንያት? የፓኪስታን መንግስትስ ለህንድ ጥቃት ምን አይነት ምላሽ ሰጣሉ አለ የሚሉ በርካታ ዝርዝር መረጃዎችን ይዘናል። ክቡራን አድማጭ ተመልካቾቻችን እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያለን ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰአቱ ለማግኘት ቻናሉን ሰብስክራይብ በማድረግ ቪዲዮ ላይክ እንዲሁም ሼር ያደርጉ። የደውል ምልክቶን መጫን እንዳይረሱ። እስከ ዝግጅታችን ፍጻሜ በድጋሚ አብራችን ቆዩ። ቀዳሚ መረጃችን ታዋቂ ሙዚቀኛውን አስጌ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር ሊከሰው እንደሆነ ተሰማ። የኢትዮጵያ የህግ ባለሙያ የሴቶች ማህበር ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ አስጌኛው አሽኮ ሴቶችን በተመለከተ በተሰጠ አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ እንደሚታወቀው በሀገራችን የሴቶችና የሴት ሕጻናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀየረና በአፈጻጸም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም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 በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች የደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ በስነልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጣ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊ ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታለሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽም ይወዳል። ድምፃዊ በንግግሩ በፍቅር ያበደች ሴት ካሳይህኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጁ በአጠቃላይ ሴቶችን ስብና የሚነካ ሴቶች በህገ መንግስቱ የተሰጣቸውን ክብራቸውን ጠብቆ የመኖር መብትን የጣሰ አስተያየትም ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የአሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ የጣሰና የወንጀል ተጠያቂነትን የሚያመጣ ተግባርም ነው በመሆኑ ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጹን የተፈጸመውን ድርጊት አጥብቀንም እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት የጥላቻ ነገ በሴቶች ላይ የሚፈጸም ከባድ ዘመቻ በር ከፋሽ በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃትን ለመከላከል የሁሉም ማህበረሰብ ክፍል አላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን። የኢትዮጵያ የህግ ባለሙያዎች ሴቶች ማህበር መጋቢት 28 ቀን 2017 ዓ ም በሰጠው መግለጫ ከዚህ በኋላ እንግዲህ የተለያዩ የሶሻል ሚዲያ ፕላትፎርም አማራጮችን ተጠቅሞ ሴቶችን ለማሸማቀቅ የተለያዩ ቃላቶችን የሚናገሩ ሰዎችን በመጠቆም ተገቢውን ቅጣት ማስገኘት እንደምትችሉ ከወዲሁ መጠቆም እንወዳለን። ሌላኛው መረጃችን ህንድ በፓኪስታን ባደረገችው የአየር ድብደባ የተለያዩ ዝርዝር መረጃዎችን ይዘናል። ወደ ዝርዝሩ እናምራ። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውንም አስታውቀዋል። የሀገሪቱ የውጭ ጉዳይ ሚኒስቴር በበኩሉ ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ ሰላሳ አምስት ሰዎች ደግሞ ጉዳት ደርሶባቸዋለን ብለዋል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትልም ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲኖዶር ሲል የጠራ ሲሆን ይህ ዘመቻ ሚያዝያ 14 አስራ አራት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ሀያ ሁለት ሕንዳውያንን እና አንድ ኔፓላዊ የገደሉት ተጠያቂን ለማድረግ የተካሄደ መሆኑንም ገልጸዋል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑንም ገልጻለች። ጠቅላይ ሚኒስትር ሼባዝ ሸሪፍ የአስጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለምን ብለዋል። ህንድረቡ ማለዳ ዘጠኝ የተለያዩ ስፍራዎች በፓኪስታን የተደረገውን ካሽሚርንና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟንም ተናግራለች። ዴሊ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረት ልማቶች ናቸው ያለች ሲሆን ጥቃት የፈጸመችባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውንም አብራርታለች። ፓኪስታን በበኩሏ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱንም ተናግራለች። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጋዎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉት የሽብርተኞች ካምፖች ናቸው የምትለው ሐሰት ነውም ብለዋል። የፓኪስታን መከላከያ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ ሁለት ህጻናትን ጨምሮ ሰባት ሰዎች መሞታቸውንም ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ታዋጊ ጄቶችንና ሰው አልባ አውሮፕላኖችን መጥተው መጣላቸውንም ተናግረዋል። ህንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽም አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎችን ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ሂንዲዎችን በመለየት መሆኑንም ተናግረዋል። ጥቃቱ ከሁለት አስርት አመታት ወዲህ የተፈጸመና በርካታ ህንዳውያንን የተገደሉበትም ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎችን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉም ዝተዋል። አክለው ግድያውን የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋልን ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸሙ ቡድን የትኛው እንደሆነ በይፋ ያልተናገረ ሲሆን እስካሁን ድረስ ከጥቃቱ ጀርባ ያለው ማን እንደሆነ ግልጽም አልሆነም። የህንድ ፖሊስ በበኩሉ ግን ከአራቱ ጥቃት ፈጻሚዎች ሁለቱ ፓኪስታናውያን መሆናቸውንም ገልጿል። የህንድ መንግስት በፓኪስታን የሚደገፍ አማጽያንን ተጠያቂ ቢያደርግም፣ ኢስላማባድ ግን ውንጀላውን ውድቅም ታደርጋለች። ህንድና ፓኪስታን የካሽሚር ግዛትን ይገባኛል ቢሉም፣ ሁለቱም ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት ሁለት ጊዜ በይገባኛል የተነሳ ጦርም ተማዘዋል። ከቅርብ ጊዜ ወዲህ ግን በአማጽያን የሚፈጸሙ ጥቃቶች ብቻ ሁለቱን ሀገራት ወደ ፍጥጫም አምጥቷቸዋል። ውድ ቤተሰቦቻችን እንግዲህ ከሚሰማው ከራቡ ድርቁ ከነዚህ አስፈሪ ጦርነት አለማችን ነጻ እንድትወጣ በየእምነታችን ዱአ ማድረግ መጸለይ አንርሳ አትርሱ ማለት እንወዳለን ክቡራን አድማጭ ተመልካቾቻችን ለእሳቱ ይዘንላችሁ የቀረንላችሁ መረጃዎቻችን በዚያ በቃ በሌላ መረጃ እስከምንገናኝ ድረስ ፈጣሪ ለሀገራችን ከፊት ይቅደምላት ኋላ ይከተላት ይሄ ድምጽ የወሎ ድምጽ ነው በያላችሁበት ጤና ይስጠልን